እክትላጡ ሪጃል ቢኒሳኢ ወንዶችና ሴቶች ወንዶች በሴቶች መቀላቀል በአንድ ሆኖ መቀመጥ እነሱ ጋር ነው ተቀላቅሎ መቀመጥና፣ ወተበሩጁ እኒሳ ሴቶች ማለት ነው፣ መገላለጣቸውና ሂጃባቸውን አለመልበሳቸው ነው። ዝሙትን ምክንያትና ሰበብ የሆነው ብለው ተናገሩ ማለት ነው።

ሰው ከሌለበት ከሆነ ቦታ ከማንኛውም ቦታ ገለልታ ይባላልና፣ ማኸላ አያገልም አሉ። ረጁሉን አንድ ወንድ እኮ አያገልም፣ ቢምራአቲን በአንድት ሴት ማለት ነው። ሴትን ያዝ አድርጎ ያኔ ማለት ነው። አንድ ወንድ ብቻ አጅነቢ የሆነችን ሴት ማለት ነው። ተግባባን አደለ? አጅነቢ የሆነችን ሴት ማለት ነው። ማግባት የሚችላትን አጅነቢ የሆነችውን ሴት እሷን ማለት ነው። ያዝ አድርጎ በሆነ ቦታ ላይ ሰው ከሌለበት ከሆነ ቦታ ላይ ገለል አይልም።

ሁለት ቢሆንም ሶስተኛ እሱ ይጨመራል ማለት ነው። በእነሱ መካከል ሶስተኛ እሱ ይጨመራል፣ እሱ ቢሆን እንጂ አሉ። እሱ ከተጨመረ ማለት ነው በሷም እሷንም ሹክ እያለ ይሄኛውንም ሹክ እያለ እየወሰወሰ ወደን የሚጥላቸው ወደ ዝሙት ማለት ነው። ዝሙት አይ እንድነሳ ያደርጋቸዋል። ሰው ካለ ለሌላ ሰው ካለ ግን ሶስተኛ ይደነግጣሉ ማለት ነው። ተግባባን አይደለ? ስለዚህ ያኔ ማለት ነው። አንድ ወንድ ልጅ እኮ አጅነቢ የሆነች ሴት ማለት ነው ለብቻ ገለል ብሎ አይቀመጥም። ኢላ ካነ ሸይጣኑ ሳሊሰሁማ ሸይጣኑ ማነው ሶስተኛቸው ቢሆን እንጂ ያኒ ማለት ነው። ስለዚህ ያኒ ማለት ወንድና አጅነቢ የሆነች ወንድና ሴት በአንድ ክላስ ላይ መቀመጥም ሆነ እነሱ ካሉበት በአንድ ጉዞ ማድረግም ሆነ በማንኛውም በመኪና ላይ ሊሆን ይችላል ባጃጅ ላይ ሊሆን ይችላል የትም ቦታ ለየብቻማ ነው ገንጠድ ብሎ መቀመጥ። በጣም አደጋና በጣም ከባድ ነው። ሸይጣን ካለ ሶስተኛ ያው ዝሙት ላይ በሚገባ ስለሚጥላቸው ስለሚወድቁ ማለት ነው። አብዛኛው ሰው የሚሸወድ ይሄ ነው ማለት ነው። ኢማን ነው እንትን አይደለም ኢማኔ ሙሉ ነው። ኢማኔ ትልቅ ነው። ልብ የነጹህ ነው። ከዛም የሚባል የለም። ሴቶቹ አንዶቹ ሸራሽ እዚህ ለምን ተቀመጫለሽ? ታይ ምና አላህ አትፈሪም? እንደ ብጭ አጅነቢ የሆነ ወንድ እንደ ጋራ ኢላ አኺሪ ስትባል አይባካችሁ፣ ዋናው ኢማን ነው ልብ እኔ እንደዛ አይደለም ትላለች። ነዑዙ ቢላህ የእሷ ማለት ኢማን ማኑ ከሷሃብያት ከሷሃቦች ከሴቶቹ ሷሃቦች ከመልእክተኛው አለይሂ ሰላተ ሰለም ሚስቶች የበለጠ ኢማን ኖራት ነው? እንደ የማይታሰብ ነገር ማነው። ስለዚህ ወንድ አጅነቢይ የሆነ ወንድ ካለበት ሴት መግባት አይችልም። ወከዳሊከ፣ ወንዱም ደግሞ አጅነቢይ ካለበት ሴት ብቻዋን ገለል ብሎ መቀመጥ አይቻልም ሲጀመር ማለት ነው።

አስጠነቀቃቸዋለሁኝ ተጠንቀቁ አሉ መልክተኛው አለይሂ ሰላቱ ወሰላም ምን ነው የሚያስጠነቅቁት ወድሁለ መግባትን ተጠንቀቁ አለ በሴቶች ላይ መግባትን ሴቶች ብቻ በተቀመጡበት ዘው ብሎ ማለት ነው በድንገት ማነው አይገባም ያኔ ማነው ብቻቸው ከሆኑ ገንጠል ብሎ መለሰ ነው የሚባለው እንጂ ሴቶች ብቻቸውን በተቀመጡበት ቦታ ላይ ዘው ብሎ አይገባም ከቤትም ምክንያቱም ያኔ ማነው አልተሸፈኑ ሊሆኑ ይችላሉ። ይችላል ሙተነቅብ ከሆኑ ድንገት ማነው ከቤት ድምፅ አይሰማም ዘንቦ ዘዋ ይባል ማለት ነው። ሊዛሊከ አላህ አደብ መስነ ስራስ ሲናገር ያኒ ማነው ወደ ቤት ከሰው ቤት ሲከዱ ቆርቁሩ ወኢዛ አተይቱም ቡዩተን ፈሰልሙ ያኒ ወደ ቤት ሲመጡ ሰላም ዓለይኩም ወራህመቱላህ በሉ ድምፅ አሰሙ። ከዛ ደግሞ እንደዚህ ትሉና ከግቡ ካሏችሁ ትገባላችሁ። ወኢላ ዝም ካሏችሁ ያኒ ደግማችሁ ጠርታችሁ ዝም ካሉ ተመለሱ እንዳትገቡ ዝም ብላችሁ ብሎ ነው እስልምና የሚያዘው። ስለዚህ ምክንያቱም እዛ ቦታ ላይ የኔ ማለት ነው ብቻቸው ሴቶች ሊሆን ይችላሉ፣ ባልና ምስት ሊሆን ይችላሉ። የተቀመጡት እዛ ቦታ ላይ ሰው መመልከት የማይፈልገውን ነገር እንዳይባቸው የማይፈልገው ነገር እንደዛ ነገር የፈጸሙ ከሆነ ድንገት ብ ግብት ዘበን ከፍቶ አይገባም። እንኳን አይደለም አጀነብ የሆነ እዛው ዘመድ እንኳን ቢሆን ቅርብ ሰው ልጅ ለምን አይሆን አይገባም ማለት ነው። በፈቃድ መሆን አለበት። ስለዚህ እያኩም ተጠንቀቁ አደራችሁን። ወድኹ ለመግባት አለ ኒሳ በሴቶች ላይ መግባትን

ሐመው የሚባለውን ነገር አይተሃልን? ምንድነው የሱ ደግሞ ጉዳይ ብሎ ጠይቃቸው። ሐመው ማለት የሚስት ባል ማለት ነው። የሚስት ባል ወንድሞቹ ወንድሞቹ አላርለ አሁን ለምሳሌ አንድ ሴት ባል አላት። የዛ የባሏ ወንድም ማለት ነው። ወንድሞቹ በሷ ለሷ ማለት ነው። በሷ ላይ መግባት አይችሉም ፈጽሞ ማለት ነው። ፈጽሞ አይችሉም። ባልየው ወንድማቸው ከሌለ ትልቅም ሆነ ትንሽ ወንድም በሷ መግባት አይቻልም። ይሄ ማለት ነው በጃህልያ በፊትም አሁንም አንዳንድ በነቁና በቀሩ ማለት ነው በገጠር አካባቢዎች የሚሰራ ነገር አለ። ምንም የሚባል ይሄ ዋረሳ ምናም የሚሉት ነገር ማለት ነው ያኔ ማኖ ሴትዬቱ የሚገርመው ነገር ወንድም ወጣ ሲል ማለት ነው ያነኛ ወንድም ገባ ይላል፣ ይተካል ማለት ነው። በድሮ በድሮ አሁን እንኳን ማለት ነው ያኔ ከጊዜው አንፃር እየሰለጠነ ማለት ያው ስልጣኔ እያሉ እንኳን ባይገድባቸውም ያኔ አይገባም ብዙ ጊዜ ማለት በድሮ ግን እንደዚህ ልጅዩ ወንድዩ ባለ ትልቅ መሆኑ ያን ሲጠፋ ያኔ ማነው ሄዷል ተብሎ ይነገረዋል። ብቅ ይላል እሱ ማለት ነው ዋርሳ እያለ ዝምባት ታስገባለች። ከዛ በኋላ ለቅ ያው ሁሉም ባንድ የጋራ መጠቀሚያ ነበር። ማነው እና እንደዛ አይነት ነገር ያኔ ሲነገረኝ አላቸው ወንድ እንዳይገቡ ተጠንቀቁ እያልከ ነው። ይሄ እሳ ደግሞ ማለት ነው የባል ወንድም ከሚስቱ ማለት ነው ከባል ያኔ ከወንድሙ ሚስት ቢገባ እሳ እሱ በማይኖርበት ሰዓት ብሎ ጠይቃቸው አፈራኢተል ሐምዋ ይሄ ሐምሙ የሚባለውን የባል ወንድም ምን ማለት ነው? ምን ትለዋለህ? እሱን በተመለከተ ምን ትላለህ? ይገባልና ከወንድሙ ሚስት ይገባልና፣ እንዴት ነው መግባት ይችላል አይችልም? በጠየቃቸው ቃለ ብለው አሉ መልክተኛው ዓለይ ሰላቱ ሰላም ሲመልሱ፣ አልሐምሙ፣ ይህ ሐምሙ የምትለው ይሄ የባል ወንድምማ አልመቱ ሞተ ነው አሉ። ጭራሽ ምንም ጥያቄ አይነሳም። ወንድሙ ሲጠፋ ገራይቱ ገብቶ ማለት ነው። ሌላ ነገር የሚሰራና ወንጀል የሚፈጽም ከሆነ ከሚስቱ ከወንድሙ ሚስት ጋራ ይሄ ሞት ነው አሉ በሌላ እንኳን ማለት ነው። ጥቃት ቢጠቃ ችግር የለውም ሰውዬው እንኳን ጥቃት ሌላ ጠላት ማን ነው የውጭ አካል ዘመድ ያለ አይደል አጅነብዬ ሌላ አካል ማን ነው መጥቶ ሚስቱ ጋር ያኔ ሌላ ነገር አጸያፊ ነገር ቢፈጽም እንደው ቢጠላ እንኳ መቸም ያኔ ማን ነው አይ ቀለል ይላል እንደቱ እዚህ ዘመድ ተብሎ የማይጠረጠር ሰውዬ ገብቶ የውጭ የውስጥ ሌባ ማለት ነው። ያኔ ከውጭ ሌባ ከውስጥ ሌባ ማነው አደጋው ምንድን ነው የውስጥ ሌባ ነው። ከቤት ያለ ሌባ ከሆነ መቸም አንነቃበትም የሆነ በር እያየ እየገባ ይሰርቃልማ ነው የውጭ ሌባ። ሳግን የሆነ ዘበኛ ምናም ተደርጎ ተጠብቆ ይጠበቃልማ ነው የውስጥ ሌባው። ያን መጨራህ ሞት ነው አሉ። እኔ ሐሙ የሚባለው ማ ይሄ መግባቱ መጨራሽ ከወንድሙ ሚስት መጥፎ ነገር የሚሰራ ይሄ አልመውቱ ያው ሞት ነው አሉ። በጣም ያው ቢሞት ይችላል በጣም ከበድ፣ እንግዲህ ወንጀሉ ሲከብድ ሞት ነው አሉ። በቃ ይሄ በጣም የከበደ የሆነ ወንጀል ነው ብለው መልክተኛው ዓለይሂ ሰላት ሰላም ተናገሩ ነው ስለዚህ

ወየፈ ፍሩጀሁም ይላል አላህ መልክተኛው ምን ላቸኋል? ቆል በለህበላቸው ልልሙእሚኒን ለወንድ አማኞች በለህበላቸው ንገራቸው ለወንድ አማኞች የዱ ይሸፍኑ ሰበር ያደርጉ። ምን አብሳሪህም ከእይታቸው አይናቸውን ሰበር ያደርጉ ፍጥጥ ብለው እንዳይመለከቱ፣ አጅነብይና ያልተፈቀዱ ሴቶችን ፍጥጥ ብለው እንዳይመለከቱ ወንድ አማኞችን ንገራቸው። ይላል አላሁ ተባረከ ወያፈዙ እንዲጠብቁ ንገራቸው ፍሩጀሁም ብልቶቻቸውን እንዲጠብቁ ንገራቸው ብልቶቻቸውን ማለት ነው። ዝሙት ላይ ካልተፈለገ ቦታ ላይ እንዳያሳርፉ ተጠንቀቁ በለህ በላቸው ብልቶቻቸውን ጠብቁ በለ ንገራቸው ብሎ አላሁ ተባረከ ወተዓላ ይናገራል ማለት ነው ለመልክተኛው ዐለይሂ ሰላቱ ወሰላም ማለት ነው። ዛሊከ ይህ ኮ ደሞ ይህ ማድረግ ማለት ነው እነሱ ማለት ነው አይናቸውን ሰበር ማድረጋቸው ወዛሊከ ብልታቸውን መጠበቃቸው። ዛሊከ ይህ ነገር አዝካ ለሁም ለነሱ እኮ ማለት ነው የጠራ ነው። አዝካ ማለት ጥሩ ነው፣ የተሻለ ነው። ለሁም ለነሱ የተሻለ ነው። አይናቸውን ፍጥጥ ብለው ከማየት ብልታቸውን ጠብቀው የሚያመጣባቸው ወንጀል ከባድ ስለሆነ ዛሊከ አዝካ ለሁም ለነሱ የተሻለ ነው። የተሻለና ጥሩ ይሄ ነው። አላህ ተባረከ ወተዓላ፣ አላህ ተባረከ ወተዓላ ኸቢሩን የውስጥ ሚስጥር አዋቂ ነውና ቢማ በነገር የስንዑን በሚሰሩት ማለት ነው ወንዶች በሚሰሩት ስራ ውስጠ ሚስጥሩን የሚያቅ ነው። ስለዚህ አላህ ሰው አላየኝም ብለው የሆነ በጨለቅ እያሉ ማነው አይናቸውን ልጅ እያደረጉ የሰረቁ የሚመለከቱት ሰዎች አላህ ያቅባቸዋል። አይናቸውን ስበሩ ብለህ ንገራቸው ይላል። አላሁ ተባረከ ወተዓላ ለመልእክተኛ አለይሂ ሰላቱ ወሰላም ወቁል በለህ በላቸውም። ደሞ ወንድ ብቻ አይደለም ደሞ አይነ በመስበርና ብልት በመጠበቅ የታዘዘው ወቁል በለህበላቸው ባላቸው ሊል ሙእሚናት ለሴት አማኞችም ንገራቸው እዘዛቸው፣ የግዱድነ ይስበሩ ሰብር ያድርጉ። ሚን አብሳሪሂነ ከእይታቸው አይናቸውን ሰብር አድርጉ። ፍጥጥ አይባልም ማለት ነው። ዝምብሩ አጭነብ ይሆነው ወንድ ፍጥጥ ባናሎቹ እንደውን ዝምብሩ ትኩር ብለው የሚያዋሉ ማለት ነው ይሄ መሆን የለብም። በምንም በምን በስልክም ሆነ በምንም ሆነ በቴሌቪዥንም ሆነ የሆነ እንደው በተለይ ውበት ያላቸው ሰዎች ከሆኑ ፍጥጥ ብሎ አይታይም። ጭራሽ ወንዶችን ጭራሽ ማየት አይቻልም፣ አጅነቢ የሆኑ ወንዶችን እና ወቁል። አይን አውጣ መሆን በተለይ በሴት ልጅ ላይ አያምርባቸውም። ጭራሽ ሴት ልጅ አይን አውጣ ስትሆን ያስጠላል። ሲጀምር አብዛኛው ወንዶች ራሱ አይፈልጓትም ማለት ነው፣ ብዙ ጊዜ ማለት ነው። በዛም በዚህም ነው። አንዳንዶቹ ሴቶች አሉ እንዳለ የሚገርም ባህሪ ያላቸው እንዳለ የሆነ እንትን የሆኑ ማለት ነው።

እዛቸው በዚህ ነገር ብሎ አላህ ተባረከ ተለ ዓላ አለ ማለት ነው። ወላ ይብዲነ ዚነተሁን ወላ ይብዲነ ግልጽ እንዳደርጉ ንገራቸው ዚነተሁን ጌጣቸውንና ውበታቸውን ግልጽ እንዳደርጉ ያኒ ማለት ነው። ግልጽ እንዳደርጉ ያኒ ማለት ነው። ነገራቸው ጌጣቸውን ውበታቸውን ግልጽ እንዳደርጉ ያኒ ማለት ነው። ኢላ ቢሆን እንጂ ማ ዘሐረ ግልጽ ሆኖ ሲቀር እንጂ ሚንሃ ከሷ ከሲቱ ይቱ ግልጽ ሆኖ ሲቀር እንጂ ማለም ማለት ነው። ያኔ የለበሰችው አሁን ጅልባብ ለብሳ ሙተነቂፍ ሆና የሆነ ደስ የሚል ነገር ሊታይባት ይችላል። ያ ችግር የለውም ማለት ነው። ተሸፈናለች ያው ምንም አይባልም። ኢላ ማዘ አላህ ይቀር ብለዋል ማለት ነው። ኢላ ማዘ ሀረ ሚና ከሷ ግልጽ ሆኖ ሲቀር፣ ያኔ ከተሸፈነች በኋላ አለባበሷ የለበሰችው ቢያምር ላባሰቢ ነገር ግን ማነው ማለት ነው። ጌጦቿን ውበቶቿን ማነው ማለት ነው ማሳየት አይቻልም። በል በሌላ አንቀጽ እንደሚናገረው ሴቶች እንቅስቃሴ ሲያደረጉ ሲራመዱ እግራቸው ላይ ካቴና ምናምን ይሄ የሚያደርጉ ከሆነ እሱን እንዳይመቱ ሲራመዱ ቀስ ብለው ይሄዱ እንዲታይ ጌጣቸው እንዲታይ ተብሎ እግራቸው ላይ የሚያደርጉትን እንደዚህ መታ መታ ሲያደርጉ እግራቸውን እርመድ እርመድ ሲሉ የሆነ ድምፅ እያሰማ ሰዎችን ይፈትናልና ተጠንቀቁ፣ በለህበላቸው ሴቶችን ብሎ አላሁ ተባረክታ ይላለ ማለት ነው።

ተቀባብታ ሽቱ ተረጭታ መውጣት በጣም ከባድ ነው። ጥንቃቄ ያስፈልጋል። አይቻለም። ለወንዶች ብቻ ነው ሽቱ የተፈቀደው። ስለዚህ ወይሕሩሙ አለ ልመርአቲ በሴትዮቱ ላይ ሐራም ነው፣ አን ተተሰበበ ፊ ፊትነት ሪጃል በወንዶች ፈተና ላይ ማለት ነው። ሴቶች ወንዶችን በመፈተን ላይ ምክንያት እንዳኮን ፈቱዝሂረ፣ ግልጽ ልታደርግ ወይ ግልጽ እንዳታደርግ ልትጠነቀቅ ይገባታል። መሐሲናሃ የእሷን ውበትና መልኳን ማነው ግልጽ ማድረግ ፈጽሞ የተከለከለ እንደሆነ ልታቅ ይገባል። ውበቷን ማም ማሳየት የለባትም። ወቱ ዚህራ ግልጽ ማድረግም አይቻልም። ሸይአን የሆነን ነገር ግልጽ እንዳታደርግ ሚን በሸረቲሃ ከሰውነቷ ማለት ነው የሆነን ማለት ነው ፓርቷን ማነው ታፋዋን ሊሆን ይችላል እዚህ ወይ ደሞ ባቷን ሊሆን ይችላል። አንገቷን ምናምን ይሄን ማሳየት ፈጽሞ አይቻልም፣ ሐራም ነው አሉ። ወተክበአ ያ ማኖው ልታለሰልስ ደግሞ ቢቀውሊሃ በንግግሯ ልስልስ አድርጋ ማነው ወንዶችን የሚፈትን የሆንን ቃል መጠቀም የለባትም። ስታወራራሱ ማለት ነው ንደ ዘንዳ ማነው አርጃል ከወንዶች ዘንዳ ወንዶች ካሉበት ቦታ ላይ የሆነ ለ ድምን ማለስለስ ንግግሯን ማለትነው ቀለስለሳ ደድርጋ ሳመራ መናገር የለባትም አይቻል አሉ።

ወቀርነ ስበቱ ቁጭ በሉ ማለት ነው። ፊ ቡዩት ኩነ ቤቶቻችሁ ውስጥ ተቀመጡ ነው። ይሄን በቃ የሴቶች ምርጥ ማለት ነው። ባህሪ ልላበስ ካለች ሴቷ ይሄን መላበስ አለባት። ወቀርነ ፊ ቡዩት ኩነ ቤቶቻችሁ ላይ ስበቱ ተቀመጡ ይላል አላህ ተባረከ ወተዓላ። አትውጡ፣ ብቅ ብቅ ማለት አያስፈልግም። ወላ ተበረጅነ እንዳትገላለጡ ይላቸዋል። አላህ ለመልክተኛው ሚስቶች ማለት ነው። ተበሩጀ አልጃሂልያ ተበሩጀ መገላለጥን አልጃሂልየቲ የጃሂልያዎችን፣ የመሐይማኖችን፣ የአላዋቂሶችን መገላለጥን እንዳትገላለጡ አልዑላ የመጀመሪያዎቹን ጃሂልያዎች፣ የበፊቶቹን ጃሂልያዎች የነሱን ማለት ነው መገላለጥን እንዳትገላለጡ ብሎ ይላቸዋል ማለት ነው። ስለዚህ

ወኢዛ ጊዜ ሰአልቱሙሁነ በጠይቃችኋቸው ጊዜ ሴቶችን ስትጠይቁ መታዕን እቃን ስትጠይቁ ማለት ነው። የሆነን እቃ እንዲስጧችሁ ከፈለጋችሁ ፈስአልሁነ ጠይቋቸው ይላል አላሁ ተባረከ ወተአላ ጠይቋቸው። ወራኢ ከበስተጀርባ ሒጃብን ከግርዶ በስተጀርባ ሁናችሁ ምንም ሳትታዩ በዛ ጠይቋቸው እንጂ

የተላከው ነብይ ሆይ ቁል ብለህበል ለአዝዋጅከ ለሚስቶችህ ብለህበላቸው ለሚስቶችህ ንገራቸው ወበናቲከ እንደዚሁም ደግሞ ለሴት ልጆችህም ንገራቸው ወኒሳኢ አልሙእሚኒን ወኒሳኢ ለሴቶችም ንገራቸው አልሙእሚኒን ለአማኞች ሴቶች ማለት ነው። አማኝ ለሆኑ ሴቶችም ንገራቸው። ምን ብለህ ንገራቸው? ዩድኒነ እ እንዲያስጠጉ እንዲያደርጉ ማለት ነው። ዐለይህን በነሱ ላይ እንዲያስጠጉ ማለት ነው። ምን ጀላቢቢሂን ከጅልባባቸው መኮናነቢያቸውን ጅልባብ ማለት ሚኮናነቡበትን የሚሸፋፈኑበት የሆነውን ልብስ እንዲለብሱና እንዲኮናነቡ እንዲጠቀልሉ ንገራቸው ብሎ አላሁ ተባረከ ወተዓላ አዝ ለመልክቱ አለይሂ ሰላተ ሰላም ይላቸዋል ንገራቸውን ለማን ለሚስቶች ለሴት ልጆች ወኒሳኢል ሙእሚኒን እንደዚሁንም ለአማኞች ሚስቶች ለሴቶቹ፣ ወንሳኢ ሙእሚኒን ለወንድ አማኞች ለሴቶቻቸው ለሚስቶቻቸው ንገራቸው። ዩድኒን አለይሂነ በነሱ ላይ እንዲያስጠጉ፣ ምን ጀላቢ ቢሂነ መኮና ነቢያና የሚጠቅለሉበት የሆነውን ጅልባባቸውን ልብሶቻቸውን ማለት ነው። ዛሊከ፣ ይህ ደግሞ መጠቅለላቸው፣ ጅልባብ መልበሳቸው፣ በራሳቸው ላይ ማስጠጋታቸው አድና የቀረበ ነው። አይ ዕረፍነ እንዲታወቁ፣ እንድታወቁ ማለት ነው ያኒ ማለት ነው ወንጀል ያኔ ማለት ነው። ዝሙትን የሚፈልጉ ሰዎች እንዳይቀርባቸው እንዲያውቋቸው ያኔ ማን ያደርጋቸዋል? እነዚህ እኮ ሙተነቂው ናቸው። እንደዚህ ብለው አሁን ጅልባብ ያለበችን ሴት ማን ነው? ማንንም አይጠጋት ማለት ነው። የተገላለጠች የሆነችን ሴት ነው የሚጠጋሰው የሚዘልፋት ማንንም እንኳን ማለት ነው ክብሯን የሚዘልፍ እንጋ እንኳን ሰው አይኖርም። እና ዛሊከ ይሄ እኮ አደና የተሻለ ነው أن يعرفن እንዲታወቁና فلا يؤذين ባለጊዎችና ደግሞ ማለት ያኔ ወንጀለኛ የሆኑ ዝሙትን የሚፈልጉ ሰዎች እንዳያስቸግሯቸው